ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቼ እኔ ያለው እግዚአብሔር ይመስገን። እንዴት ናችሁልኝ? ሰላም ነው ወይ? እኔ ያለው እግዚአብሔር ይመስገን። የተመሰገነ ይሁን አምላኬ። እንደው ሰሞኑን ምን ሰላም ነገር እንደው እግዚአብሔር እናሙላችሁ። እኔ ግራ ግብት ነው፣ በቃ ማለት አንዳንዱ በሃይማኖት ጉዳይ ይመጣና ሲንበጫረቅ እናየዋለን። ሰላም እንጠፋ በቃ የሆነ ሰላም ኮሽ

እየተመረመረ ነው ገና። ግን የእውነት ግን ምላችሁ ሰውም ወረ ወራት እሷም ተወረ ወረች እራሷ ወጣቱ በጣም እያለቀ ነው። የእውነት አሁን እሷ እኔ ተስፋ ቁርጣ በራሷ ላይ ይህን ታደርጋለች ማለት ከባድ ነው። የባሏ እና የባሏ ህዝናቸው ተጠርጥረው አሁን ተይዘዋል። እንግዲህ መጨረሻውን ብቻ ምን ዋጋ አለሁ መንግስት ሕግ ትክል እነሱ ገደሏት አልገደሏት፣ ልጅቷ እንደው ሞታለች። የእውነቴን ነው የምላችሁ። በሰው ሀገር ለምን ነካሄን ተብሎ ስት ህግ ያሯሩጧቸዋል። ለምን ነካሄን እኛ ሀገር ገለውም ደፍረውም ሕጻናትም ሆነ ምንም ሆነ እፉ ምን አለ። አንዳንዴ የሰውዲ ህግ እንደው አንዳንዴ ምን አለ ኢትዮጵያ ውስጥ ቢገባልን። የእውነቴን ነው የምላችሁ። እስኪ እንጸልይ። ምናልባት እንደዚህ አይነት ህግ ከመጣልን እንጂ አሁን እሷ ራሷን መቼም አታጠፋም። ምክንያቱም ሳይባ ደስተኛ ነች። ቤተሰቦቿ ሀብታም ናቸው፣ ድሃዎቹ አይደሉም። አክሲሬኗን እንዳያችሁት አይታችሁት ከሆነ ሲወጣ ቤታቸው በጣም ነው የሚያማምረው። የድሃ ልጅም አይደለችው። ብቻ ደስተኛ ነት። ሲጀምር ማለተኛ ሆነት በቃ ማለት ሊጎላት ይችላል። ብታገባ ትንሽ ቀን የቀራት ልደቷ እንደ ዛሬ ሊሆን እንደ ትናንት የሞተችው። የሚገርማችሁ ነገር ፎቶ ተነስታ ምናምን የሚያማምር ፎቶ እና ብቻ እንዴት እንደሆነን ያለቅም። እግዚአብሔር ግን እንዶ ከእንደዚህ አይነት ነገር ያርቀ። የእውነት እኔ በጣም ገርሞኛል። በቃ እነሱ ደስተኛ መስለው ራሷን አጠፋች እንዳይባል ነው። በጣም ብዙ ሀሳብ ያላት ብዙ እንትን ያላት ልጅ ናት፣ ህልም ያላት ማለት በቃ ብዙ ነገር መስራት የምትፈልግ ቲክቶክ ላይ ራሱ እኔ በጣም ነበር የምከታተላት እና በቃ እብድ አይደለችም። በጣም የሆነ ረጋ ያለች ደስ ብትለች የሆነ ሽቅን የሆነች ልጅ ናት እና ከባድ ነው። ብቻ እንዴት እንደሆነ እኔ እናትና አባቷ እንዴት እንደሚችሉት ታዘኑም። ከባድ ነው በጣም እንግዲህ ልትሞሸር ትንሽ ጊዜ የቀራት ልጀቷ እንደነገ ሊሆን እንደዛ ይኖረች ራሷን አጠፋች ቢባል ተአምር ነው የሚሆነው። ግን ለዛውም ከአምስተኛ ፎቅ እግዚኦ ማረና ክርስቶስ። ብቻ እኔ አላውቅም። የእውነት መፈር ከባድ ነው። ግን እውነቱ ቢታወቅም አሁን እኮ እውነቱ ቢታወቅም፣ ሰው ወረወራት፣ ባሏ ወረወራት፣ የባሏት ወረወረቻት፣ እሷ ወንድሮች፣ አንድ ይሞታለች አንድ ይሞታለች እንጂ አሁን ቶሎ ብሎ በአሻራ ምናምን እኮ ማንም በወረወራት ይታይ ነበረ። ግን ምንድን ነው ችግር፣ ህግ ስለሌለ ህጉ ራሱ። ይቅርታ ተጠርቼ ሄጄ ነው እና ማንም የጣላት ማለን እንግዲህ፣ እንደምታውቁት ነው። አሁን ላይ ህጉ ብዙም አይደለም። አትቀደሙ እንጂ ከተቀደማችሁ ምንም ዋጋ የለውም። እንደው የደም ከፋይዎች በተሰብካላት እንደው እዛው ጧ ጧ ጧ አርጉ ወንድም ካላት፣ እግዚአብሔር ተብላችሁ እንጂ እኔ ለህግ ማቅረብ ምንም አያስፈልግም። እንደዚህ የሰው ህይወት እናጥቀው ማለት ነው። ሲቀጥል ደግሞ ራሷን ካጠፋች በጣም አጽያት ነው። እግዚአብሔር የሰራውን ነፍስ ሰው በራሱ ላይ እንደዚህ አይነት ወንጀል እኔ እንጃ፣ በጣም አለቅ ኃጢአቱ ራሱ የከፋ ነው። የእውነት እግዚአብሔርን የሰራው ራሳችንን ማጥፋት የፈለገው ነገ የሆነ ነገር ከሆነ ነገ ላይ ልናልፈው እንችላለን። ያልፋል፣ ደግሞ የማያልፍ የለም። እንደው ሞት ብቻ ነው የማያልፍ። ሞት ግን ያው አንዴ ከወሰነ ሰው አንዴ ከሞተ ምንም ሊያልፋል አይችልም። በቃ ከዛ ውጭ ግን የፈለገው ብንቸገር የፈለገው ነገር ቢሆን ያልፋል። እኛ ሳንፈልገው ራሱ ያልፋል። የውለት ያልፋል እና ተስፋ ልጅ ከሆነች ስንቶቻችን ነበረን እራሳችን ለማጥፋት። እውነት ይህ ነው የምላችሁ። እኔ ላይ ቀን እኔ ራሱ አንድ ሰሞን በጣም እበጅ እበጅ ብሎ ነበር። በቃ ይሆናል አለ ልጅ ትዝ እያለች ነው እንጂ መቃራሽ ናጥፊ ያልኩ በቃ ጠልነ በቃ እረፍት የሚገኘው ሞት ላይ ብቻ ይመስል ነበረ። ግን ለካ ያልፍ ነበረ። እና ልጅ ስላለች ደግሞ በቃ ልጅ ስለምታሳሳኝ እኔ ከሞትኩ ልጅ እንዴት አድርጌ ምናምን የሚለው ልጅስ ማን ይዛታል በቃ መንገድ ላይ ልጅ ወድቃብኝ ምናምን የሚለው ነገር ነበረ። እና አሁን የእሷና እኔ ምንም የሚያገናኘው ነገር የለም። ግን ምናልባት ራሷን አጥፍታ ከሆነ አንዳንዴ በቃ የሆነ እራሳችሁን እንድታዩ የማያደርግ ችግር ይመጣል ና ብቻ እሷ በዙሪያዋ ብዙ ሰዎች አሉ፣ ደስተኛ ነው የምትመስለው እንደሆነ ብቻ። እግዚአብሔር እንግዲህ ነፍሷን በገነት ሌላ ምንም ልንራችት፣ ምክንያቱም አልፋለች ሄዳለች። እና ወጣት ወጣ ሲሞት በጣም ያሳዝነኛል። በቃ እግዚአብሔር እንደሚጠይቀው በአደራ ስለት በወጣት እንደዚህ እንደ እንዳትወስደኝ እንደ እንዳትወስደኝ ለልጅ ስትል ለልጄ ስትል እንዳትወስደኝ፣ የሆነት እንደው በቃ እንደምንም ምንም እየተጋግጬ ልኖር እንጂ ጌታ ሆይ አደራ እንደው ሞት ወደ እኔ እንዳይመጣ ፈልገው አሁን ላይ አልፈልግም። እና እሷ እንደዚህ ብዙ ነገር የሚያስጨንቃት የማትመስል ልጅ እንደዚህ ራሷን ካጠፋች፣ በጣም ብዙ ሰዎች ደግሞ ከዛም በላይ አሉ። እንዲሁም እሷ ሚዲያ ላይ ስለምትታይ ታዋቂ ስለሆነች ነው፣ ባሏም ታዋቂ ዘፋኝ ስለሆነ ነው። ያልታወቁ በጣም ብዙ ናቸው ራሳቸውን የሚያጠፉት ማለት ነው። እና እንጃ ብቻ በጣም ነው ያዘንኩት። ወጣት ልጅ ሲሞት በጣም ያሳዝነኛል፣ ማለት ወጣት የሆነ ማለት ሕጻናት ወጣቶች ምናምን እኔ ያሳዝኖኛል። ትልልቆቹ መቼም ከስልሳ ከሰባ ዓመት በላይ ያሉት ቢያንስ የተኖረ ኑሮ አላቸው፣ ልጆች ይኖሯቸዋል፣ ብቻ በሆነ ነገር ደስተኛ ሆነው አልፈዋል። ችግር የለም ይሁን። ማልቀስ ስላለብን ነው እንጂ ሰው ማለት ነው ከሰባ ዓመት በላይ ያለ ምንም፣ ከሰባ ከሰማንያ ነው። ያ ግን በሰላሳ በአርባ አምሳ በሃያዎቹ ምናምን በቃ ህጻናቶችን እንደዚህ የሆነ ነገር ሲሆን ምን በቃ ውስጤ የሁሉም ሰው ነው ይሄ ስሜት የሚሰማ ምክንያቱም ማንም አይቀልድም በሞት ላይ ማንም መቀለድ የለበትም ሁላችንም ስለምንሞት ነገር ተከታዮች ነን። ግን በቃ በወጣትነት እንደዚህ አይነት የሆነ መርዶ በጣም የሚከብደው እናትን አባቷ መልካም ምንድን ነው የሚባለው መጽናናቱን መጽናናቱን እንመኛለን። ሌላ ምንም ነገር ልነው አይችልም። እኔ እኔ ሰው እውነት አጠገቢ እንኳን ሰው ሆኖ ማጽናናቶች ይሆነት እንዴት ሊሆን አለቀ በቃ ሚሰስ ሚያስቀርስ ሆነ። ምን እንደ ቢባል እራሷ አላውቅም። ግን እሷን እግዚአብሔር በአጸደ ገነት ያለው ነው። እሷ ራሷን ካጠፋች ከባድ ነው። ግን በቃ ምን እንደምላችሁ አላውቅም። ይስማው እንግዲህ አስቡ ልደቷ እንደነበር ሰርጓ፣ በቅርብ የሆነ ሴት የራሷን አጠፋች ቢባል ከባድ ነው እና ምን አይነት ሰይጣን ኢትዮጵያ ውስጥ እንደገባ አላውቅም። በእርግጥ ኢትዮጵያውያን አየሩ ራሱ በጣም ከባድ ሆኗል። አየሩ ራሱ በቃ ምንድን ነው ፀሀው በጣም ከባድ ነው አሉ። በጣም እንደ ሳት ነው አሉ የሚነደው። ልጆቹ ሁሉ የሚታመሙት በፀሀይ ነው፣ ከትምህርት ቤት ወደ ቤት እንኳን ለመግባት ማለት ነው። እና እግዚአብሔር ሀገራችን ሰላም ያደርግልን። ደግሞ እውነት መጸለይ አለብን። ትንሽ ትልቁ መጸለይ አለብን። ላለምን ለማንኛውም በጣም ነው ሰጠናል ማለት ሁላችሁም ራሳችሁን ጠብቁ፣ ራሳችሁን ተቆጣጠሩ። ምንም አይነት ነገር ቢፈጠር ራስን ለማጥፋት ጭራሽ እንዳታስቡት። ነገ ተመለሰን አንመጣም፣ አንመጣም በቃ ከሞት ሞት እኮ ነው። ግን ያልፋል፣ ስንኖር የሚያልፋል፣ ስንኖር ብዙ ነገር ያልፋል እና ይህን ለማለት ፈልጌ ነው። እውነት በጣም በቃ ውስጤ ብዬ እያሰብኳት ነበረ። ስንት ሰው አጣን ራሱን እያጠፋ እያጠፉ ራሳቸውን አጥፍተዋል፣ በሚባል ደግሞ በትልልቅ ወንጀሎች ምናምን እንደዚህ ክፉ ሰዎች እራሳቸውን እነሱ እንትን እየገደሏቸው ምናምን በጣም ብዙ በቅርብ አመታት በጣም ብዙ ነገሮችን እያየን ነውና፣ እግዚአብሔር ብሎ እንዲታረቀን እንጸልይ። አሁን የእኛም ባለመዳረቡ ጾም ይነን አረግ እና ጾም ላይ ደግሞ ጸሎት ሲጨመርበት እግዚአብሔር ለእኛ ብዙ ነገሮችን ጥሩ ጥሩ ነገሮችን ያስብልናል፣ እና ጸልዩ ጸልዩ፣ ዱ አድርጉ ጸልዩ። ሌላ ምንም ሌላችን፣ የእውነት በቃ ከባድ ነው። አቤት ለእናት አባት ከባድ ነው። እናት አባት ተቀምጦ ልጅ መሞት፣ ኧረ በስመ እና፣ ለማንኛውም እንግዲህ እግዚአብሔር ያጽናቸው እላለሁኝ።